ወዲያውም የሚወዱት የሚያከብሩት ጽፈን ደጉሰን ማይደር ሰብሰን አንይዘው ምን ብለዋል? የሚጠሩት የማይወዱት ግን ማንም ሩቅ ርዕስ የተናገረውን ጻፉ ያዙ ይሉናል ብለዋል። በሀገራችን ልማድ ያለ አይደለምን? እንደ ልማዱ አድርገን አንዘውም። ቢሯቸው በሀገራቸው ምን አይነት ልማድ ነበር ቢ? አዲስ እንግዳ ድርሰት የተደረሰ እንደሆነ ከእሳት ይጥሉታል። ከእሳት በደና የወጣ እንደሆነ ከውሃ ይጥሉታል። ከውሃ በደና የወጣ እንደሆነ ከሕሙም ላይ ያደርጉታል። ድውይ እየፈወሰ እንደሆነ ደገኛ ድርሰት ነው ብለው ይይዙታል። ይህን ቅዳሴ ማርያም ጽፈው ደጉሰው ከእሳት ላይ ጣሉት፣ ከእሳት በደና ወጣ። ከውሃ ላይ ጣሉት ከውሃ በደና ወጣ። ከሕሙም ላይ ቢጠሩት ድዌ ተውሷል፣ ይልቁንም ሙት አንስቷል። ከዚህ በኋላ ደገኛ ድርሰት ነው ብለው ጽፈው ደጉሰው ማይደርሰት ሰው ይዘውታል። በጥራ ዝም አስራ አራተኛ አድርገው ጠርዘውታል። ከአስራ አራቱም ቅዳሴ ተአምራት ያልተደረገም ይህስ የቀደሰበት ቀን ምን ቀን ነው ቢሉ፣ ከእመቤታችን ከሰላሳ ሶስቱ በዓላት በአንደኛው ቀን ነው። ከባለሟልነቱ የተነሳ አንድ ባህታዊ ከሰላሳ ሶስቱ በዓላት ማንን ተወጃለች ቢላት፣ ኪዳነ ምሕረትን፣ ልደታን፣ አስተርእዮን፣ ፍልሰታን ብለዋለች። ከዚህስ ከአራቱ ማንን ተወጃለች ቢላት ልደታን ብለዋለች። ከጸባብ ወደ ሰፊ ከጨለማ ወደ ብርሃን የመጣሁበት ነውና፣ አንድም አስቀድሞ ቤተሰቦችን መባቸውን አልቀበላቸው ብለው አዝነው ተክዘው ይኖሩ ነበር። የእነሱ ሐዘን ሐዘኔ ነውና፣ በኋላ እኔን አግኝተው መባቸው የሚቀበሏቸው ሆነዋል። የእነሱ ደስታ ደስታ ይህስ አባያቆስ ማንን ሊቀድስ ኑሯል ቢሉ ከቅዳሴ ሐዋርያት በቀር አያውቅምና ቅዳሴ ሐዋርያትን ሊቀድስ ነበር። ምን ቢበድሩ ምን ቢቸግሩ ተበድሮ ጋሬዳ፣ አንድም ምን ቢቸግሩ ተበድሮ ተስካር እንዲሉ ቅዳሴ ሐዋርያትስ ለእመቤታችን ምዋለ ውሎ ቅዳሴ ጊዜ በኋላ ከባህር ወዲህ ማን አትቶልላል ቢሉ ቅዱስ ያሬ ማይ ኪራ ማይ ታብር የምትባል ቦታ ነበረች። ከዚያ ሲኖር እመቤታችን ቅዱስ ኤፍሬምን ከሶርያ አባ ሕርያቆስን ከብሕንሳ በደመና ጠቅሳ እርሱ ካለበት አድርሳ አንተ ቅዳሴን፣ አንተ ውዳሴን እየነገራችሁት እርሱም ዜማ በቅዳሴ ማርያም ጀምሯል። ይህም ይታወቅ ስራይ በቅዳሴ ማርያም ይበዛል ከዋልድባ። ከዚህ በኋላ ከተከዚ ወዲስ ማን አምጥቶልናል ቢሉ ሳሙኤል ዘዋልድባ ዘገበዘ አክሱም ዘእምነገደ ጌዴዎን ይለዋል። አባ ሳሙኤል ዘዋልድባ አምጥቶልናል። እርሱም ሆን ቢባርከው ሕብስት ሆኖለት ተመግቦ ምእመናንን መግቧቸዋል። ሶላተቦ ለማይ በቅዳሴ እንዘይጸሊ ረሰዎ ሕብስት የሃይማኖት ሳሙኤል ዛቅረዋሊ ምረተ ወፍታ ለታምርቅ እህሊ ስራይ ሃጢያት ወፀብ ኣቅለይ እስመ ኩሎ ገቢረ ማርያም ብትክሊ እዳለ ደራሲ እርሷም ነጭ የወርቅ እጣን እንቁ ሰጥተዋለች። ይህም ሊታወቅ ሊቀ ካህናት ሳሙኤል እንዘይጤንዲ በቅዳሴ ማርያምን ኤዛ እዴሃ አብፃ ትወቱ ክንታ መሃ ይላል። ከዚህም አያይዛ ተስፋውን ነግረዋለች። ይህ አስገባዋለሁ፣ ብለዋለች። ይህም ይታወቅ ዛሬ በዋልድባ ያጠና በቃሉ ያላጠና በመጽሐፍ ቅዳሴ ማርያምን ሳያደርስ የሚውል የለም። ይህም ተስፋው ውዳሴውን ቅዳሴውን አንድ አድርጎ ለሚደግም ሁሉ እንጂ ለእርሱ ብቻ አይደለም። አንድ ባህታዊ ከባለሟልነቱ የተነሳ ከምስጋናሽ ማንም ተወ

ተመንፈስ ቅዱስ ፈልቶ በጎ ነገርን አውጥቶ ተናገር ሲል ነው። አንድም ልቡናይ ስንቡር መንፈስ ቅዱስን ተጠብሮ በጎ ነገር ገሳ ሲል ነው። በሀገራቸው የበሉት ያልተስማማቸው እንደሆነ ዑድ ሰንደል የሚባል ሽቱ አለ። ያንን ተመግበው በጎ በጎ ነገር ገሳው ይላሉ፣ ይላሉና ያጎሳኝ እንዲል እርሱም ሶስት ጊዜ መላምሶ ጎሳ ጎሳ አለ። ወአይድ ይላል በልድ መደብ ቆሞ ወአለ አይድ ይላል በቃል መደብ ቆሞ ሶስት ጊዜ መላምሶ መናገሩ በንጻ ስጋ፣ በንጻ ነፍስ፣ በንጻ ልቡና ያሉ ጻድቃን የሚያመሰግኗት ስለሆነ ነው።

መጀመሪያ ጎሳ ብሎ ነበርና ለዚያ ህዳግ አመጣ። አንድም ይህስ ለራሱ አረስት ነው ብሎ አላ በቅድስና ወመንጽህ ስርኩት አንቺ የሚለውና ለዚያ አረስት አመጣ። አኮ ባብዝሆ በማብዛት አይደለም አላ ባውህዶ በማሳነስ ነው እንጂ ምነው የእመቤታችን ምስጋ ብት ድርሳኑ ዝውዳሽ ዘተናገር የውህድ እምክብርክን ይሄ እናንተ ያንሳል ብሎ እንደተናገረ አንድም ንባቡን በማብዛት አይደለም ምስጢሩን ንባቡን በማሳነስ ምስጢሩን በማብዛት ነው እንጂ ዋ